ሰላም ተመልካቾቻችን፣ ዛሬም ተመልሰናል። እንግዲህ ዛሬ በዛሬ ቪዲዮአችን ላይ እውነት ወይስ ውሸት በማለት ትመልሳላችሁ። እኛ ዓለም ላይ አስደናቂ የሚባሉ እውነታዎችን ልንነግራችሁ መተናል እንነግራችኋለን። ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። ሰብስክራይብ አድርጉ። እናመሰግናለን። ምን ነግራችሁ ዓለም ላይ አስደናቂ የሚባሉ ነገሮች እምንነግራችሁ ከዘፊት ከዚህ በፊት ሰምተናቸው ማናቅ ይሆናሉ ብለን የምናስባቸው ነገር ናቸው። የመጀመሪያው ቀበሮ በሕይወት ዘመኑ አንድ ጊዜ ብቻ ነው የሚያፈቅረው። ይህ ማለት አንድ ጊዜ ካገባ ካፈቀረ፣ ምን ካለ በኋላ ሚስቱ ብትሞት፣ ምን ብትል እንዲሁ ብቻው እንደሚኖረው ማለት ነው። ሁለተኛ ደግሞ የጅብ እድሜ ጣራ ሰማንያ ዓመት ነው። ይህ ማለት ከሰው ልጅ ጋር ኦልሬዲ እኩል ሆኗል ማለት ነው። በጣም የሚገርም ነው። አይጦች የራሳቸው ያልሆኑ ማለትም ያልወለዱቻቸውን ልጆች ጡት እያጠቡ ያሳድጋሉ። ይህ ማለት የሰው ልጅ የማያደርገውን ነገሮች አይጦች ያደርጋሉ ማለት ነው። ሌላው ደግሞ ብዙዎች የምታሰቃየው የወባ ትንኝ 46 እርሶች አሏት ማለት ይህ ማለት ከሰው ልጅ 32 46 ሲቀነስ 32 14 አካባቢ ልዩነት አለው ማለት ነው ሲቀጥል ደግሞ ፍየሎች ሴቷ ፍየል ለማማለል እርስ በርሳቸው ይዋጋሉ ያው ተዋግቶ ያሸነፈ ያቺን ሴት ያገባል ይወስዳል ማለት ነው ስድስተኛ ደግሞ ፍየሎች ሴቷን ፍየል ለማማለል ሲሉ እርስ በርሳቸው ይዋጋሉ። ተዋግቶ ያሸነፈ ያችን ሴቷን ፍየል ይወስዳል። ስድስተኛው ደግሞ የትንሽ ለማመን ይከብዳል። ድመት በህይወት ዘመኗ እስከ መቶ ግልገሎች ድረስ መውለድ ትችላለች። በጣም የሚገርም ነው። ይህኛውም በጣም አስገራሚ ነው። እንደ ሰው ህልም ማለም የሚችል እንስሳ በዓለም ላይ ብቸኛው እንስሳ ፈረስ ነው። እንደ ሰው የማየት የሚችል ብቸኛ እንስሳ ከተባላችሁ ፈረስ ብላችሁ ትመልሳላችሁ። ቀጣዩ ደግሞ ዳክዬ እንቁላል የምትጥለው ጠዋት ጠዋት ብቻ ነው። እንዴት ካላችሁ በጣም ለእኔም አስገራሚ የሆነ ነገር ነው። ይሄኛው ደግሞ በጣም ያስቃል። ቀጣይ የምነግራችሁ የሌሊት ወፍ ጆሮዋ ከተደፈነ መብረር አትችልም። ማለት ክንፏ ጆሮዋ ነው እንደማለት ነው ማለት ነው። በጣም የሚገርም ነው። ይሄኛው ደግሞ የቱ ጋ እንዳለ ለማወቅ እንኳን ትንሽ የሚከብድ ነገር ነው። ጊንጥ አስራ ሁለት አይኖች አሏት ይላል። አስራ ሁለት አይኖች ማለት የት የቱ ጋር እንዳለ እንግዲህ ምንም የማውቀው ነገር የለም። ቀጣይ የባህሩ ንጉሥ አዞ ምላሱን ወደ ውጪ ማውጣት አይችልም። ለምን እንደሚችል አናቅም። ለነገር ግን ወደ ውስጥ መሰልቀት ይችላል። አይጥ ያለ ምግብ አስራ አራት ቀን መቆየት ትችላለች። በጣም የሚገርም ነው። ሰው የሰው ልጅ የማይቆይ ነው፣ አይጦች ይቆያሉ ማለት ነው። ዓለም ላይ የመጀመሪያው ለማዳ እንስሳ ውሻ ነው። ይሄም እንዳይጠፋባችሁ ልብ ብላችሁ ያዙ። የጊንጥ መርዝ ጊንጥን ይገላል። የእባብ መርዝ ደግሞ እባብን አይገልም በአንድ የጉንዳን መንጋ ውስጥ እስከ ግማሽ ሚሊዮን ጉንዳኖች ይገኛሉ ይህ ማለት በቁጥር በጣም ብዙ ነው በጣም ጠንካራ ህብረት አላቸው ጉንዳኖች እንደሚታወቀው አንድ ግማሽ ሚሊዮን በጣም ብዙ ነው ማንኛውም ስጋ በል እንስሳ በመብረቅ ተመቶ የሞተን እንስሳ አይበላም ፈጽሞ አይበላም ይህ ማለት በጣም የሚገርም ነው የትኛው መረጃ እናንተን አስገረማችሁ? አስደነቃችሁ? በጣም ወደዳችሁት? እስኪ ወደዳችሁት ካለ ኮሜንት ሴክሽን ሊያስቀምጡልን፣ ሁለቱን ነገሮች የምትይዙልኝ በጣም ደስ ይለኛል። እንደ ሰው ህልም ማለም የሚችለው እንስሳ ማን ነው የሚለው እና እንትን ዓለም ላይ የመጀመሪያው ለማዳ እንስሳ ማን ነው የሚለውን እነዚህ ሁለቱን ሴቫ አርጋችሁ ባይምሯችሁ ብትይዙ በጣም ደስ ይለኛል። ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። በቀጣይ ቪዲዮ እስክንገናኝ መልካም ቀን። እናመሰግናለን።